ባላደራው ላይ የደረሰበት ነገር ያው በተለያየ አቅጣጫ እንድታደርሱልኝ ያደራላለሁ። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው። ሰሞኑን የምናያቸው እጅግ በጣም ተገቢ ያልሆነ በማናውቃቸው ነገሩ ላይ ዝም ብለን የምንዘላብድ በአይናችን ያላየ ነው። አላህ ጋር ሰምቻለሁ ተብሎ የሚወራ ነገር የለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የቀለም ሚዲያ ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑ እጅግ በጣም አነጋጋሪ ሆነው የባላደራው ጉዳይ እንግዲህ ባላደራው በጣም ስሙ እየጠፋ ነበር። በሱ ጉዳይ ላይ እንግዲህ ኡስታዝ ኑሩ ቱርኪ ሀሳቡን ሰጥቷል። ረዘም የሚል በጣም መሳጭ የሆነ ሀሳብ ነው። እሱን አንድ ላይ የምንከታተለው ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንደጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ሐራም ሪሌሽንሽፕ ፈልጎ አንቺ ጋር የሚመጣን ወንድ ዝም ብለሽ እሺ ብለሽ የምትቀበይ ከሆነ ከዛ ጊዜ ጀምሮ ሮማንሲ የሆነ ህይወት አይደለም መኖር የምትጀምረው ውርደት የተሞላበት ሓያት ነው መኖር የምትጀምረው። አንድ ምሳሌ ልስጥሽ። አንድ ሱቅ ሂደሽ የሆነ እቃ አንስተሽ ባለሱቁን ይህንን እቃ በነፃ ዶሰዶ ብትዩ በዛ እቃ ምናልባት ናትሽን ብሎሽ እጅ ከዚ ዲልሽ ይችላል። ምናልባት በነፃ የሆነ ነገር ያው ረኺስ ስለሆነ አይፈለግም ማንም ሰው ብሎ አይሰጥሽም። ገብትሻል አንቺም ዝም ብለሽ ለአንድ ወንድ እድሜሽን፣ ጊዜሽን፣ ህቲማምነትሽን ይሄ ሀሳብ ጭንቀትሽን አላ ለእሱ የምታስቢለትን ነገር ምናምን ውበትሽን፣ ብዙ ነገርሽን ዝም ብለሽ በነፃ ዝም በልሽ አሳልፈሽ የምትሰጪ ከሆነ ኦልሬዲ ራስሽን ዝቅ አድርገሻል፣ አርክሰሻል ማለት ነው። ሲጀመር በትክክለኛው በር የማይመጣ በጓሮ የሚመጣ ወንድ ወንድ አይደለም። እለፍ ነው ማለት ያለብሽ። አጂዎች እንዳይደብራችሁ ዋሌኩም ሰላም ወራህመቱላሂ ወበረካቱ ይህ ጉዳይ ለሴቶች ብቻ ሳይሆን ለእኛ ለወንዶችም ይመለከተናል ብዬ አስባለሁኝ ሀራም ሪሌሽንሺፕ እጅግ በጣም ማለት መጨረሻው በጣም አስከፊ ነው የሚሆነው ምክንያቱም እኛ መጀመሪያ ሌላ ቦታ ተጨማልቀን ከመጣን ምናልባት በዛው ካልቀጠን ወደ ትዳር ካልገባን እኛም የተጨማለቀችን ነው ልናገኝ የምንችለውና ሲጀመር አጠይባት ሊጠይባት ነው የተባለው ጥሮች ለጥሮች የተገቡ ናቸውና። እኛ ጥሩ ማግኘት ጥሩ ሚስት ማግኘት ከፈለግን ወንዶች፣ እንዲሁም ሴቶች ጥሩ ባል ማግኘት ከፈለግን መጀመሪያውኑ ጥሩ ሆነን ከሀራም ሪሌሽንሽፕ መራቅ አለብን ብዬ አስባለሁ። እንዲሁ ልባችሁ የተከጃጀለ የተዋደዳችሁ የተፋቀራችሁ ካላችሁ

ሰው በዱንያም በአኸራም የከሰረ ሰው ይሆናል። አላህ ይጠብቀን። አሚን አሚን። ስለዚህ የሁሉም ነገር ቁልፍ ተቋ ነው፣ የአላህ ፍራቻ ነው። አላህ ካዘዘም መታዘዝ፣ ከከለከለ መከልከለ። ያው ሰዎች ነን እነሳሳታለን በተለያየ አጋጣሚ ስተቶችን ልንሰራ እንችላለን። ፍጹም አይደለንም። አላህን መፍራት ማለት ከወንጀል ልጽድት ያለን እንሆን ማለት አይደለም ያንን ነገር እኛ ማድረግ ስለማንችል ማለት ነው። ነገር ግን ስተት በሰራን ቁጥር፣ ወንጀል ላይ በወደቅን ቁጥር በቶሎ ወደ አላህ መመለስ ምናልባት ያንን አንድን ወንጀል ስንሰራ በጣም ልባችን እየፈራ እየተጨነቀ ከሆነ የመመለስ እድላችን ሰፊ ይሆናል። አንዳንዴ የሆነን ወንጀል አላህን የሚያስከፋ ነገር ስናደርግ ምንም የማይሰማን አይነት ከሆነ ያ በጣም በጣም አደጋ ነው። ነገር ግን ምናልባትም ወንጀል ላይ ሊሆን ይችላል። አላህን የሚያስከፋ ነገር ስሰራ ውስጣችን የሚረበሽ ከሆነ እንደዚውም ተረብሾ መቅረት ብቻ ሳይሆን ወደ አላህ ደግሞ የምንመለስ ከሆነ ይህ ትክክለኛ ተቅዋ ውስጣችን ስላለ ነው። መጀመሪያ ደረጃ ወንጀል ላለመስራት ጥረት ማድረግ፣ ነገር ግን ወንጀል ላይ ከወደቀን ደግሞ በቶሎ ወደ አላህ መመለስ ይህ ተቋ ነው። ተቋ ካለን ደግሞ ሪዝቃችንን አላህ ያሰፋልናል፣ ካለንበት ጭንቀትም ያወጣናል። ስለዚህ በቻለው መጠን የአላህን ፍራቻ ውስጣችን ውስጥ ማዳበር፣ በየቀኑ ፕራክቲስ ማድረግ አለብን ብዬ አስባለሁ። መልእክተኛው ተብሎ የሚጠራ ወንድሜ አለ። ባላደራው ተብሎ የሚጠራ አለ። ማስተራብነት አለ። እነዚህ ተደብቀው የራሳቸውን ደብቀው የተደበቁ ሰዎችን እያወጡ የሚሰሩ ወንድሞቻችን ናቸው እነዚህ እነዚህ ወንድሞች እንግዲህ ሰሞኑን የምናያቸው እጅግ በጣም ተገቢ ያልሆነ በማናውቃቸው ነገሩ ላይ ዝም ብለን የምንዘላብድ በአይናችን ያላየነው አላህ ጋር ሰምቻለሁ ተብሎ የሚወራ ነገር የለም፣ አይቻለሁ ነው። ባላየናቸው ነገሮችን እንደነዚህ አይነት ሰዎች ሊጠበቁ ይገባቸዋል፣ አብሽሩ ሊባሉ ይገባቸዋል። የዚህ አይነት ሰዎች ጎደሉ ማለት ላይፋቸው ይቀጥላል። ምንም የሚጎልባቸው ነገር የለም። ነገር ግን ብዙ የሚጎልባት እናት ያለች። ብዙ የተሰበሩ ልቦች አሉ። ኩላሊ ታመው ሁለት ሚሊዮን ብራጠው አንድ ሚሊዮን ብራጠው በ ሞታቸውን ከመጠባበቅ ውጭ ወደ ኋላ የማይሉ ብዙ ወንድሞቻችን ብዙ ወገኖቻችን አሉ። የእነዚህ መድኃኒት ደግሞ የሚያበረታታ የሚያጠናክር፣ እንደ ተቋምም እንደ ግለሰብም እንደ የእምነት ቦታም በጣም ያስፈልጉናል። ይህም ቦታ በጣም አነስተኛ በሆነበት ሰዓት ላይ በተለይ አንዳንዶቻችን እኔ የትኛው ትምህርት ቤት ማስተር እንዳገኛቸው አላቅም። ድንገት የትምህርት ሚኒስቴር እውቅና ያልሰጠው የስድብ ትምህርት ቤት ካለ አላቅም። ከየት ስድቡ እንደሚመጣ፣ ሰውን እንዴት እንደምንዘልፍ፣ የሰው ማንነትን እንዴት እንደምናንቋሽሽ፣ በጣም በጣም ከባድ ከሚባለው ሰው ዝሙት ሲሰራ እንደምንደነግጠው ሁሉ ከዛ ያልተናነሰ የሰው ክብርን ማንሳት እጅግ በጣም ከባድ ከሚባሉት ነገሮች መካከል አንዱ ናቸው። ስለዚህ እነዚህ ወንድሞች ቢያንስ ቴንኪዩ ባይባሉም አይዟችሁ ባይባሉም ስራቸውን እንዳይሰሩ የተለያየ ሞራላቸውን ለመንካት የሚጥሩ ሰዎችን ስናይ፣ ሁለት ነገር አያውቁም። አንድ ማንም የማያውቅ ዝም ብሎ ብቻ የሚያወራ ሰው ካለ ከሁለት ነገር አያልፍም። ወይ ሃይማኖታዊ እውቀት የለውም፣ ወይም ደግሞ ህገ መንግስት የሆነ የመንግስትን ህግ ኢትዮጵያ ያስቀመጣቻቸው ህጎችን አለማወቅ ነው። አንድ ሰው ኦንላይን ገብቶ አንድ ስራ ላይ እየሰራ እንደፈለግን መዝደብ የምንችልበት ህግ የለም። ያው ነገሩ አገሪቷ በተለያየ ጉዳይ ላይ ስላለች እንጂ የዚህ አይነት ሰዎች የሰውን ክብር የሚነኩ የሰውን ስም ማጉደፍ እጅግ በጣም ከባድ ነው። ሰዎች ደግሞ ስብራቱ ሲደርስባቸው ከማህበረሰቡ ሊርቁ ይችላሉ። እነዚህን ሰዎች ተመልሶ ማግኘት ደግሞ በጣም ከባድ ነው። ሰው ብዙ ጊዜ የሚፈልገው የገንዘብ እገዛ ብቻ አይደለም። የሞራል እርዳታ በጣም አድርጎ ይፈልጋል። የሞራል እገዛዎችን በጣም አድርጎ ይፈልጋል። በዚህ ሂደት ላይ እንግዲህ በተለይ ወንድሞቻችን ሰሞኑን ባላደራው ላይ የደረሰበት ነገር ያው በተለያየ አቅጣጫ እንድታደርሱልኝ አደራላለሁ። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው። አላሁንም እየጠበቀ ጅግ በተለያየ አቅጣጫ እንድታደርሱልኝ አደራላለሁ። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው። አላሁንም ይጠብቀ እጅግ በጣም ከምኮራባቸው ቢሳኩልን ከምንመኛቸው ተረጅም ረጅም ሳይተያዩ የሚታገዝበት እድል አላህ ቢሰጠን ደስ ይለናል። ነገር ግን ያው ብዙን ጊዜ በተለያየ መልካም ነገር ላይ የሚንቀሳቀሱ ሰዎች እገዛ በሚጠይቁበት ጊዜ ከሰው ነው ሰዎች ደግሞ ገንዘባቸው ማየት ይፈልጋሉ። በዚህ ሂደት ላይ ይቀረጻል። በሚቀረጽበት ጊዜ እንግዲህ እንደመረጃ ይደረጋል። አንደኛ ሰዎቹ ይረካሉ። ሁለተኛ ደግሞ አዳዲስ ሰዎች ደግሞ ስሜታቸው የበለጠ ከፍ ይልና የዚህ አይነት መልካም ስራ እንሰራለን ብሎ ይነሳሳሉ። ያን ለማድረግ ነው እንግዲህ ባላደራ። እስካሁን መልኩን አናቅም እኛ ባናቀው፣ አላህ ስብሐነ ተዓላ ያውቀዋል። ከአላህ የሚደበቅ ምንም የለም። የዚህ አይነት ወንድሞች ላይ ስንሰማ በተቻለ መጠን ዝም ብለን አንድ ሰው ስንሳደብ ወይም ስም ስናወጣ ትዳራችን ራሱ አይቆይም፣ ክብራችንም አይቆይም እንዋረዳለን። ምክንያቱም ፕላስ ማይነስ ያልተደረገበት ቆይስ ነገር እንደው ብናገረው አላህ ፊት ያቀራርበኛል አያቀራርበኝም፣ ትክክል ነኝ ትክክል አይደለውም በሚል ሂሳብ ቢሰራ ወላሂ አይናገርም። ምክንያቱም እያንዳንዱ ከጠዋት ከእንቅልፋችን ከተነሳን ጀምሮ ማንነቴን ብቆጥረው እኔ ማነኝ ብለን ብንቆጥር ዛሬ በትክክለኛ የአንድ ሰው ክብር ስም ሳላነሳ ነው የዋልኩት ብለን ሂሳብ ብንሰራ እጅግ በጣም ከባድ ነው። አላህ የመረጣት አላህ የመረጠው ካልሆነ በስተቀር በጣም ከባድ ነው። ስለዚህ የዚህ አይነት ሰዎች አሁን ነው ከያየናቸው በዚህች አምስት ዓመት አዳዲስ ስራ እየሰሩ፣ የሰው ቤት እያደሱ፣ የቆሸሹ ሰውነቶችን እያለበሱ፣ አስቤዛ የሌለው አስቤዛ እየገዙ፣ ፍራሽ የሌለው ፍራሽ እየገዙ መቀበርቱ መባል አለበት። ሀብታችን ናቸው፣ ለእኛ ሀብት ነው። ትክክል ኡስታዝና እንግዲህ እንደ ባላደራው አይነት ሰው እጅግ በጣም ሊታገዙ እንደነ መልእክተኛው አይነት ሰው እጅግ በጣም ሊታገዙ ይገባል እንጂ ሊወቀሱ አይገባም። ጉዳዩ ምን መሰላችሁ? ባላደራው የተለያዩ የተቸገሩ ሰዎችን ከውጭ ሊሆን ይችላል ከተለያየ አካባቢ ብር ይልኩለትና እሱ ባላደራ ነው፣ ከዛ ያንን ብር ለሌላ ሰው ለተቸገረ ሰው ይሰጣል ይረዳል ማለት ነው። እና በጣም መልካም ስራ ላይ የሚሰራ ሰው ነው ባላደራው ታዲያ በዚህ ሰሞን አንድ ሚዲያ ላይ እዮሃ ሚዲያ የሚባል ላይ ቀርበው አንድ ሰውዬ ባላደራው ብሬን በልቶኛል አይነት ሀሳብ ያለው ኢንተርቪው ይሰጣሉ። ባላደራውም ኢንተርቪው ላይ ተገኝቶ ምላሹን ሰጠ። ፋይናሊ እሱ እንዳልሆነ መጨረሻ ላይ ተረጋገጠ ማለት ነው። እና በዚህም የተነሳ ቀልቡ ተሰብሮ ነበር ባላደራው። አንዳንድ ሰዎችም እንደዚሁ ልክ ያልሆኑ አስተያየቶች ለእሱ እየሰጡት ነበር። እና ያንን በመመልከት እንግዲህ ከዚህም በኋላ የበጎ አድራጎት ስራዎችን አልሰራም ብሎ ነበር። በዛ የተነሳ ነው እንግዲህ ኡስታዜን ንግግር እየተናገረ የነበረው እና እንደ ባለ ደራው አይነት ሰው እንደ መልእክተኛው አይነት ሰዎች ሊበረታቱ ይገባል። ምክንያቱም እጅግ በጣም ኢትዮጵያ ውስጥ አንድ አዲስ አበባ ውስጥ እንኳን በጣም ብዙ ሊታገዙ የሚገቡ ብዙ ሰዎች አሉና እና እነዛን ሰዎች ደግሞ እንባቸውን እያበሱ ይገኛሉ፣ ሰበብ እያደረሱ ይገኛሉ እነዚህ ሰዎች እነ ባለደራው እና ሊታገዙ ይገባል፣ እንጂ እነሱን ከስራቸው ዞር እንዲሉ ማድረግ አያዋጣም። ስለዚህ እኛ የበጎ አድራጎት ስራዎች ላይ ባነሳተፍ እንኳን ቢያንስ ቢያንስ የሚሰራን ሰው እንዳይሰራ አናደርግ፣ እንቅፋት አንሆንበት ነው ማለት የምፈልገው ይህንም ቪዲዮ በደንብ ሼር አድርጋችሁ ባላደራው ጋር እንዲደርሱ ብታደርጉ ደስ ይለኛል። ለማንኛውም ለዛሬ ይዤላቸው የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁ እንደተለመደ ሁላችሁም ላይክ ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሻላ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አሌይኩም ራህመቱላህ ወበረካቱ።